የምንጠብቀው በጉጉት ሌላው ሁሉም ነገር የታሰበው እንግዲህ የማህሌትና የማህሌትና ናቲ ፍለጋ ከጀመሩ እንግዲህ ሶስት ወር ምናምን ሆኗቸዋል። ዘላለም እና ልዑል ማለት ነው እንግዲህ በሶስት ወር እንደዚህ ሁሉንም እግዚአብሔር ይመስገን። በሶስት ወርም እንግዲህ እያያችሁ ነው፣ ብዙ ሰዎች ተጎድተዋል። ግን እግዚአብሔር ይመስገን በመጨረሻም ስኬታማ ሆነዋል። የድካማቸው የልፋታቸው ሁሉ ነገር ውጤታቸው በተገቢው እያንዳንዱ እየተስተካከለላቸው ነው። ዋናው ደግሞ መስፍን ተይዞ ደግሞ የልጆችን እንደዚህ እስካሁን ድረስ ላሰቃያቸው፣ ፍትህ ለሚያስፈልገው ለመስፍን ተይዞ ደግሞ የሚቀጣጣበት በደንብ የሚቀጣበትን ቀን እግዚአብሔር ቅርብ ያደርግልን። ይሄ ወንድማችን እንግዲህ ካሜራ ማኑ ማን እንደወገው በጩቤ እስካሁን ድረስ አልታወቀም ነበር። እንግዲህ ጀግናው ወንድማችን ዘላለም አፈላልጎ እንግዲህ የመስፍን ሰዎች በዛ ሰዓት ማን ነው ናቲ በተገኘ ሰዓት መኪና ውስጥ የነበሩ ልጆች እያንዳንዳቸው ፈልጎ እንግዲህ የትኛው እንደሆነ ከመስፍንም ሰው እንግዲህ ተጎድተዋል። አንድ ሰው ያው የዘላለም አብሮ የሄዱ ሰዎች ናቸው መሰል እሱን የጎዱት ግን እሱ የስራውን ነው ተጎዳ ብለን ለነሱ አናዝንም። ምክንያቱም ሰውን እያሰቃዩ ነበረ። ገንዘብ አስበልጠው ከሰው ሰው ልጅ በሰንሰለት ታስሮ እያዩ እንኳን ምንም አይነት እርራይ ሳይኖራቸው ብሩን አስበልጠው ከሰው ይልቅ ብሩን አስበልጠው እያሰቃዩት ነበር። እና ለእነሱ ማለት እውነት ይቅርታ አድርጉልኝና እኔ ለመስፍን ሰው ተጎዳ ምናምን ብዬ አላዝንም። እውነት ስነግራችሁ ማለት ነው። የሚያሳዝነኝ በዘላለም በኩል ያሉ ሰዎች ከጀርባ እነሱ እንት ሲሉ፣ እነሱ ያሳዝኑኛል። እነዛም ሰው ናቸው። በእርግጥ ግን ደግሞ እነዛ ፈልገው ወደው ነው የገቡበት ለብር ብለው ስለዚህ ሰው አማራጩን አይቶ የሚፈልገውን አማርጠው ስለገቡ ለእነሱ ብዙም ዝህነታ ማያስፈልጋቸው የሆነን መቀጣት አለባቸው። አሁንም መሀሌት ናቲ ስለተገኙ እግዚአብሔር ይመስገን። ግን እስካሁን ድረስ በተለይ በመሀሌት ብዙ ሰዎች እንግዲህ ጠባቂ ጠብቁ ተብለው በተሰጣቸው ሰዓት በሴትነቷ እየተጫወቱባት እንደዚህ አሁን ላይ ሙሉ ጤና እና አይደለችም። ሀሌትም እንደምታያት ናቲም እንደዛ ጭንቅላታቸውን እግዚአብሔር ሙሉ እንትን አድርጎ እንትን ጤነኛ አድርጎ የፈጠራቸውን እንግዲህ በመስፍን የመጣ ጤናቸውን ያዛባባቸው እሱ ነው። ለዛም መቀጣት አለበት። ዋናው ደግሞ በህይወት ስለተገኙ እግዚአብሔር እናመሰግናለን። ከእግዚአብሔር በታች ደግሞ ዘላለም እና ልዑልም እንዲሁም ከጀርባም ያሉትም እነሱ መመስገን አለባቸው። በእነሱ የመጣ ነው። እንግዲህ እስካሁን ሁለት አመት ምናምን ማንም ሰው አልፈለጋቸውም ነበረ። ዘላለም እና ልዑል እንግዲህ ይህንን አይታችኋታል ልጅቷን። እነሱ ጠፉ ብላ ለነ ዘላለም የነገረቻቸው የገዛ ጓደኛዋ እሷን መመስገን አለባት። በዛ ከእነሱ ከጀመሩ አንስቶ ሶስት ወር ምናምን እየሆናቸውን አሁን እንኳን እንግዲህ እያንዳንዱ በሶስት ወር ብዙ ነገር ተፈጥሯል። በእነ ዘላለምን በእነ ልዑልም በኩል ብዙ ስቃይ አይተዋል። ግን እግዚአብሔር ይመስገን በመጨረሻ ሁሉንም ስለሳኩ፣ አሁን ደግሞ ይሄ ካሜራ ማኑን የወጋው ልጅ እኔ አይደለሁም እኔ አይደለሁም ይባባላሉ። ግን ከእነሱ ውስጥ ማንም ሊሆን አይችልም። የመስፍን ሰዎች ናቸው እንጂ መቼም እዛ ጋር እንግዲህ መሀል ከተማ ውስጥ ነው እንደዛ ሲያስቆሙ የነበረው እንግዲህ ማን ነው ናት የተገኘ ቃል ቪዲዮን ወደ ታች ወረድ ብላችሁ ማየት ትችላላችሁ። በዛ ሰዓት መሀል ከተማ ነው። ማንም ሰው መጥቶ ካሜራ ማኑን ሊወጋው አይችልም። የመስፍን ሰዎች ናቸው። ግን እነሱ ማመን አልቻሉ። እኔ አይደለሁም እኔ አይደለሁም እያሉ እራሱ በርሳቸው እንትን ይላሉ። ግን ምንም አለ ምንም እነሱ ሲጀመር እንደዚህ አይነት ነገር ሲፈጠር ሁሉም ነገር እንደምታያቸው ተመተው፣ ተገርፈው ወይ የሆነ ነገር ነው ምስጢሩን ምንም የሚያወጡት ያለዛ፣ በጸባይ ስታናግሯቸው ብዙም እንትን አይሉም አይናገሩም። እነሱ በሚያናግሩበት ሰዓት ያናግሯቸዋል ብለን የልጁን እንደተጎዳ አይቀርም። እውነት በጩቤ የወጋው ልጅ መቀጣትም አለበት፣ መታሰር አለበት። ይሄ ልጅ ለፍትህ ከተበዳይ ቆም ከተበዳይ ጎን ቆሞ ነው የሄደው። ሊሰርቅ ወይም እንደነሱ በገንዘብ ተታሎ አይደለም ራሱን እንደዚህ የተጎዳው። ስለዚህ መቀጣት አለበት። አሁን ላይ ዋናው ነገር ማህሌት ና ናቲ መገኘታቸውም ሆኖ በመጨረሻ ደግሞ በጣም የሚያሳስብ ነገር ምንድን ነው የመስፍን ከነገራችን ላይ መስፍን ካሁን በኋላ የትም ሀገር እንደማይሄድ ታውቃላችሁ። ያው ብዙ ሰዓትን ቢያስፈጃቸውም ምንድን ነው ላታመልጭኝ፣ አታሯሯጭኝ የሚባል አባባል የትም ለማያመልጥ ነገር ዝም ብሎ ጊዜያቸውን ያባክናል እንጂ፣ ከአሁን በኋላ ውጭ ሀገር መሄድ አይችልም። ምክንያቱም እንግዲህ የመስፍን ፕሮሰስ ምንድን ነው ዶክመንቶች እንዳለው ወረቀት የተባሉ ነገር ከልውል እጅ ነው ያሉት። ስለዚህ ይህ ሰውዬ የትም ሀገር መሄድ አይችልም። እንግዲህ ያለው አማራጭ ምንድን ነው? አምኖ ከሰጠ እጁን መስጠት አለበት። ያለዛ ደግሞ በፍለጋ እንደፈረደባቸው አሳደውም ሆነ ተሳደው ይዞታል። ታያላችሁ፣ የትም አያመልጥ። ምስል ልጁ ሲጀምር አሁን ፎቶ አላቸው የመስፍን ፎቶ። ባለፈው ከዘላለም ካሜራማን አብሮ የሚሰራ ከጀርባ የሚሰሩ ልጆች ፊት ለፊት ተገናኝተው ነበር ከመስፍን ጋር፣ እና ፊቱንም ሁሉም ነገር አይተውታል በደንብ እንትን ብለውታል። ሌላው ደግሞ የራሱ ከንትኑ ላይ የተገኘ ፎቶም አለ ወደ ውጭ የሚሄድበት የፓስፖርት ምናምን የወረቀቶች አንዳንድ እንትኖች እነሱ ጋር ፎቶ ስላለ አሁን በኋላ መስፍንን መፈለግ ብዙም አያደክማቸውም ማለት ነው፣ በፎቶ እስካሁን ድረስ መስፍን በስም ብቻ ነው እንጂ በአካል እንደዚህ ፎቶ ምስሉ ምናምን አያውቁም ነበር። ሶ አሁን ስለታወቀ ብዙም አያደክማቸውም ለማለት ያክል ነው። እንግዲህ እግዚአብሔር ይርዳቸው ክፉ ነገር አይንካቸው። ልዑል ዘላለም እንዲሁም ከጀርባ ያሉትን ሁላቸውን መጨረሻውን ያሳምርልን። የመጨረሻውን ሰውየው ተይዞ እውነትን ይዛችሁ ስትጓዙ፣ በየትኛውም አቅጣጫ፣ በየትኛውም መንገድ እውነት ያሸንፋል። ማፈር ያለበት ሰውየው ራሱ መስፍን ነው። አሁን ላይ በምን አይነት ሁኔታ እንዳለ አስቡት። ምክንያቱም ብዙ ነገር አጥተዋል። ቢያንስ መሀሌትን ካገኟት ናቲን እንኳን እንደ መያዣ አድርጌ እጠቀማለሁ ብሎ የነበረው ይሄ ሁሉ ኪሳራ ሲሆንበት ይሄ ሰውዬ አሁን ላይ ምን አይነት ማለት አብረውት የሚሰሩትን ገንዘብ የከፈላቸውን ሲጀመር ሲያዙ የት ገቡ? ምን ላይ ደረሱ? ምናምን ብሎ ቼክ አደርጋቸው። እያንዳንዱም እንግዲህ በዘላለም በልውል እጅ ናቸው፣ እስር ቤት መስሉኛል። ስለነሱ እነሱ ብዙም ሲያወሩ ሰምቼ አላውቅም፣ ግን እነሱ ከያዟቸው ግዴታ መታሰር አለባቸው። እያንዳንዳቸው አይለቋቸውም እንደዚህ በዋዛ ሶ ይሄ ሰውዬ እነሱ ተያዙም አልተያዙም ግድ የለውም። እነሱ ሲጀመር ስራ ከሰሩለት በኋላ አያምናቸውም ሲጀመር፣ ታውቃላችሁ፣ ዶክተር ራሱ የመስፍን ዶክተር አንዳንድ ጊዜ ሲያማ ሐኪም ቤት አይሄድም፣ ቤት ውስጥ ሄዶ የሚያክመው መድኃኒት ምናምን እሱን ራሱ አያምንም። ሲያወራ ሰምታችሁ ከሆነ ቤት ስገባ እኮን ከፊት ለፊት ሽጉጥ አስቀምጦ ነው የሚጠብቀኝ ምናምን እያለ ነበር። ና ይሄን ያክል ነው። መስፍን ማለት ምንም አይነት እምነተ ቢስ ሰውዬ ነው ማለት ማንን እንደሚያምን ራሱ ጥላውንም ማያምንም አይደለም ሰው። የመጨረሻው ቀን ስለደረሰ መፍራትም አለበት። አሁን ላይ እጁ መስጠት አለበት። እስካሁን ማሌት ለተጫወተባት እናቲ ያሳዝናችሁ። የእውነት እህቱን እኳነ የረስቶ እኔ እንጃ። እውነት በጣም የሆነ ምንድን ነው የሚባለው፣ ልባችሁ ነው የሚሰበረው። እነሱ አንዳንድ ጊዜ ስታዩ ስለተገኙ እግዚአብሔር ይመስገን፣ ግን ደግሞ ጤንነታቸው ምናቸው ስታዩ ደግሞ በጣም በጣም ነው የሚያሳዝኑት። እንደውም ትንሽ ማለት ከበፊቱ ልክ እንዳገኟት አካባቢ እና አሁን ላይ ትንሽ ለውጥ አላት። ወንድሟም እንግዲህ በሂደት ቀስ እያለ ደህና ይሆናል ብለን ተስፋ እናደርጋለን። በጸበልም እግዚአብሔር ካለ እንግዲህ ሕይወታቸው ካለ እንግዲህ እግዚአብሔር ይመስገን ያው ጸሎት አድርጉላቸው። ምንም አይሆንም ብለን ተስፋ እናደርጋለን። እሷም ወደ ሙሉ ጤንነቷ ትመልሳለች። ይሄ ሰውዬ ካልተያዘ እኔ ሐኪም ቤት አልሄድም ብላ ማህሌት ራሱ በጣም እያስቸገረቻቸው ነው። እንግዲህ ባለፈው እንደት ሲጠይቃት ታይታችኋል። መስፍን ተይዞ ፍትህ ካላገኘው እኔ በሙሉ ጤንነት ላይ መሆን አልችልም። የሱ ተይዞ ከእስር ቤት ሲገባልኝ እኔ ደግሞ ሕክምና አደርጋለው። ሁለተኛ ደግሞ ወንድሜ መሻሉን ካላየው፣ ምስኪን እሷ ራሱ ታሳዝናለች፣ እሷም ታማለች። ግን ለዚህ ነው የምታስበው። ያው እህት ስትሆኑ፣ ትንሽ ሴት ስትሆኑ በጣም ብዙ አሳብ ይበዛባቸዋል። እንግዲህ እግዚአብሔር ወደ ሙሉ ጤንነታቸው ሁለታቸውንም እግዚአብሔር እንዲሻላቸው ምኞቴ ነው። የእናንተም ጸሎት ያግዛቸው የመስፍንም የሚያዝበት ቀን እግዚአብሔር ቅርብ ያድርገው። ምንም ነገር ጉዳት ሳያደርስባቸው በልዑልም ሆነ በዘላለምም እንዲሁም ከካሜራ ማኖቹ እያንዳንዳቸው፣ አሁን ላይ ከሆነ በእነ ልዑልም በነ ዘላለምም በኩል ቢያንስ እየተማመኑ ይመስለኛል። ባለፈው የልዑል ጋ የሚሰረው መረጃ እያቀበለ ለመስፍን ተብሎ ከተያዘ በኋላ ሁሉም ስለሚፈሩ ብዙ መረጃ የሚቀባበሉ አይመስለኝም። የራሳቸው እንትናቸው ያሳስባቸዋል ሰው። ስለዚህ አሁን ላይ ትንሽ ከበፊቱ አሁን ሰላም ይመስሉኛል። መተማመን ከሌለ ያው ከባድ ነው፣ ታውቃላችሁ። በዚህ ስራ ላይ ግዴታ እያንዳንዳቸው መተማመን አለባቸው። የአንዱ ምስጢር አንዱ የሚያወጣ ከሆነ ለመስፍን በብር እንትን የሚሉ ከሆነ ከባድ ነው። ያኛውን ልጅ እንግዲህ በምን አይነት ሁኔታ እንዳለ ባለፈው ብዙ ምስጢር አውጥቷል። ከነገራችን ላይ አክስቱ ነው የልዑልን አክስት አጋልጧል። ሌላ ደግሞ ምንድነው እሱ ስንት ብር ተከፍሏል ምናምን የሚለውን ሁሉ ያው ሲያዙ ይለፈልፋሉ። መጀመሪያ ሲገቡ ግን አያስቡም፣ ምን ይገጥመኛል ብለው አያስቡም። እና ያው እንግዲህ ሰው ስትሆኑ እንደዚህ ነው። ከባድ ነው፣ ከባድ ነው። ምንም ማድረግ አይቻልም። ልቦና ይስጠላውላችሁ። ዋናው እንግዲህ የወንድማችንን ካሜራ ማኑን የወጋው ልጅ መገኘቱ እንደዚህ ናትን ሲያንገላቱት ከአንዱ ቦታ አንዱ ሲወስዱት የነበሩት ልጆች ስለተገኙ እግዚአብሔር ይመስገን፣ የትም አላመለጡም። ፍርዳቸውን ማግኘት አለባቸው። እያንዳንድ መቀጣት አለባቸው። ዝም ብለው እንደዚህ በዋዛ የሚለቀቁ አይደሉም። እያንዳንዳቸው እያንዳንዱ ማንም ሰው አንድ ሰው እየዘራው ነው መብላት ያለበት። ያልዘራውን መብላት አለበት የለበትም ስለዚህ ማቃጣት አለባቸው ብዬ ነው ማስበው። ለማንኛውም ጋይዝ የዛሬው ቪዲዮ ይመስል ነበረ። ከተመቻችሁ ቪዲዮ ስገብ ሁላችሁም ላይክ እያደረጋችሁ ጀምሩ። እስካሁን አብራችሁ ለቆያችሁ ከልብ ነው የማመሰግነው። ሰላም ፍቅር ተመኘውላችሁ ባላችሁበት የዓለም ዳርቻ። እንዲሁም የሙስሊም እህት ወንድሞቼ ደግሞ ኢድ ሙባረክ ብያለሁ። ነገ በዓላቸው ነው። የሙስሊሞች መልካም በዓል ይሁንላችሁ። ኢድ ሙባረክ ነው የሚባለው። ሰላማችሁ ይብዛልኝ። እወዳችኋለሁ። ፍቅራችሁ ብዚህ ትትርፍ ይበል። ስገቡ ላይክ ያደርጋችሁ ግቡ። ባይ ባይ